እንዲናችሁ ነገ አንድ የምንሄድበት ቦታ አለ። እሱም ወደ ደብረ ሊባኖስ ነው። ሶ ፋሲካን ጾም አስመልክቶ አያቴ መጀመሪያ እዚያ ሄዶ ነበረ ለወራት ምናምን፣ ከዛ በኋላ እናቴ ተከተለቻቸው ማለት ነው። እናቴና አያቴ ደብረ ሊባኖስ አሉ ማለት ነው። ስለዚህ ነገ በጠዋት ወደ ደብረ ሊባኖስ እንሄዳለን ማለት ነው። ከዛ በኋላ እዛ ለአንድ ለሁለት ቀን እንቆይና ሰው ትምህርት ስላለ ድጋሚ ወደ እዚህ እንመጣለን። ደግሞ ጸልያን ተስለንም ብዙ ነገር አድርገን ጸልያን እንመጣለን። አሪፍ ጊዜ እንደሚሆን አልጠራጠረም። ሰው ነገ እስኪሆን በጣም ነው የሸኮልኩት። በሌሊት ተነስተን ደብረ ሊባኖስ የሚሄደውን ክነ ይዘን እንሄዳለን ማለት ነው። እያንዳንዱን ነገር ውሎዬን፣ ለማሳየት ለማስቀረት እሞክራለሁ። ሰው ነው አሁን እየወጣን ነው ከቤታችን ማለት ነው። ብቻ ነኝ። ከዛ ጊዜ የአውቶቢስ መኪና ይዘን እንሄድና ከዛ ከአውቶቢስ ተራ ደግሞ የደብረ ሊባኖስን መኪና ይዘን ነው የምንሄደው ማለት ነው። ደብረ ሊባኖስ ልንሄድ ነውን? አውቶቢስ ተራ ነን ያለ ነው ማለት ነው። አንተ ቤት ያንተ ቤት የምቆም ሰው አይደለሁም ደብረ ሊባኖስ ደርሰናል። ከሶስት ሰዓት ምናምን መኪና ጉዞ በኋላ ደብረ ሊባኖስ ደርሰናልና እየጠበቅኳቸው ነው ፋሚሊዎችን ማለት ነው እስኪመጡ ድረስ አንተ ፊት የምቆም ሰው አይደለሁ፣ ግን ፍቅርነ ለዘላለም የሚመስሉማ እግርነለዘላለም የሚመስል ማንም የለም። የጥያቄ መልስ ስላጣው መጣው ከደጅ ሱባ የገባው ዋና አፍሮ ያውቃል ባንቺ ለምኖ በኪዳንኬ ተማ ህስኖ አሁን ከጸበል እየወጣን ነው፣ ተጠምቀን ማለት ነው። ከዛ ማዘር አለች፣ እዚህ ጋር ጸበላችንን ጠጥተናል። አሁን ወደ ቤት ነው እንሄደው። የምናየው ሙዚየም አለ በጣም እናያለን። ግን አካባቢ በጣም ነው የሚያምሯ ያምራል ፊት ለፊት ተራራ አለ ምን የሚያክል ተራራ ምናምን በጣም ነው የሚያምረው ሙዚያም እንገባለን በደንብ እናየዋለን ቤተክርስቲያኑ ዛሬ ደግሞ መድሃኒዓለም የአመት ነው በደንብ እናየዋለን ቤተክርስቲያኑ ማለት ነው አካባቢው ይህን ይመስላል ማለት ነው ዮናስ ዮናስ አረ ሙቀት በጣም ሙቀት አለ። እንዲህ እንቅልፍ የለተኛ ብዬ አላስተኛ ብሎኛል ሙቀቱ ማለት ነው። በጣም ነው ሙቀት ያለው። እስቲ እያየሁት ነው ሰፈሩ ምናምን ደስ ይላል ማለት ነው። እየተላመድኩት ነው። በዚሁ እንዳልቀርብ ይቻላል። አሁን የምታዩት የወንዶች ገዳም ነው። ሴቶች መግባት ማይችሉበት ገዳም ይሄ ደግሞ ቁስል ካለባችሁ የሚሞቅ ነው። እንደ መድኃኒትነት ያገለግላል። ይሄ ቤት በአጠቃላይ ለተማሪዎች፣ ለዳቤና ለንፍሮ መስሪያነት የሚገለገሉበት ቤት ነው ማለት ነው። ይሄ ደግሞ መስቀል ቤት ተብሎ ይጠራል። ከሰማይ የወረደ መስቀል ያለበት ቦታ ነው ማለት ነው። ብቻ አካባቢ በጣም የሚያምረው ብዙ ደን ያለበት ቦታ ነው። ድንኳን ቅዱስ እንደዚህ እንደዚህ ያለ ቀናችን አልፏል ማለት ነው። የቤተ ክርስቲያኑን ጎበኘን፣ የቤተ ክርስቲያኑን ሙዚየም ማለት ነው። መቅረስ ስለማይቻል ያልቀረስኩት እና ደግሞ ነገ በለሊት ተነስተን ወደ ሌላ አንድ የምንሄድበት ቤተ ክርስቲያን አለ ማለት ነው። ሶ በሌሊት ተነስተን እዛ ቤተ ክርስቲያን እንሄዳለን። ከዛ ቀጥታ ጉዞ ወደ ቤት ነው ማለት ነው። ሶ ሁለተኛ ቀናችን ነው እዚህ ደብረ ሊባኖስ። ሶ በጣም አሪፍ ጊዜ እያሳለፍን ነው ከሙቀቱ በስተቀር ማለት ነው። ያምራለውን ያለንበት ቦታ እማው ስሙት ማን ነው? ትክክለኛ ስሙት ትክክለኛ ስሙት ማን ነው? ሙሉ በላይ ነው። እማሆይ ሙሉ ናቸው የሚያስጎበኙን። ዛሪያ ያምራል። በጣም አባብዬ ናቸው እ

ልወጣብዬ የንብ ቀፎ አለ።

አሁን መንገድ ልንጀምር ነው፣ ወደ አዲስ አበባ በጣም ብዙ እቃን የተሸከምነውና በጣም ብቻ ብዙ ወደ አዲስ አበባ እንጀት ነው ብለን እንፈልገሃል። አንተ ስላለኝ ባልመከራይ ለኔ ያደረገው ብዙ ነው ጌታ። ይሄን የሚያክል ዕቃ ይዘን ይመጣ ነው በጣም በጣም ነው የሚከብደው። እና ብቻ ፈጣሪ የተመሰገነውን ቤት ደርሰናል። ሶ ይህን ይመስላል የደብረ ሊባኖስ ቆይታ ማለት ነው። እና እዛ የነበሩት ሰዎች በጣም ቆንጆ ናቸው፣ በጣም ምርጥ ናቸው፣ በጣም ሰው ይወዳሉ። የእውነት የእውነት እንግዳ ተቀባይ ናቸው። እና በገዳሙ የነበረን ቆይታ ይህን ይመስላል። ከዚህም በኋላ ተመልሼ ድጋሚ እሄዳለሁ ብዬ አስባለሁ። በእርግጠኝነትም እሄዳለሁኝ። ይህን ይመስላል የገዳሙ ቆይታዬ ማለት ነው። ጥያቄ መልስ ስላጣው መታው ከደጅ ሱባ የገባው ዋና ፍሮ ያውቃል ባንቺ ለምኖ በኪዳን ኬተማ ህዝኖ ለጥያቄ